የአመድ ባለቤት ዝናሽ ታያቸው በአሜሪካን ሀገር በሚኖሩበት ጊዜ ላይ ብዙ ድጋፍ ሲያደርጉ እንደነበረ ጠቅላይ ሚኒስትሩ በአደባባይ የመሰከሩት ጉዳይ ነው። የደረሰብ መረጃ እንደሚያመለክተው የቀድሞ የፌዴራል ፖሊስ ኮሚሽነር እና የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ነገ እሁድ ሚያዝያ ሀያ ስድስት ቀን ሁለት ሺህ አስራ ሰባት አመተ ምህረት ልጃቸውን ይድራሉ። የወቅቱ የኢጋድ ዋና ጸሐፊ ዶክተር ወርቅነህ የመጀመሪያ ልጅ የሆነው ካፒቴል አማኔል ወርቅ ቀደም ከሙያ አጋሩና እጮኛው ካፒቴን ማህሌት ተረፈ ጋር ነው የጋብቻ ስነስርዓቱን የሚፈጽመው። የሁለቱ አውሮፕላን አብራሪዎች የሰርግ ስነስርዓት በአዲስ አበባ የወዳጅነት ፓርክ ከምሽቱ አስራ አንድ ሰዓት ጀምሮ በተዘጋጀው የራት ግብዣ እንደሚከናወን ምንጮቻችን ካደረሱን የሰርግ ካርት ላይ ተመልክተናል። ከጥቂት ሳምንታት በፊትም አባገዳዎች፣ ታዋቂ ባለሀብቶች፣ ታዋቂ ሰዎች እና የተለያዩ ግለሰቦችን የያዘ ሽማግሌ ወደ ሙሽር ቤት ተጉዞ እንደነበር ምንጮቻችን ገልጸዋል የሁለቱ ካፒቴኖች ሰርግ ከሰአታት በኋላ ማለትም እሁድ ሚያዝያ ሀያ ስድስት ሰላም ሰላም ውድና የተከበራችሁ የዚት ቲቪ ቤተሰቦች እንዴት ናችሁ ሰላማችሁ ብዝት ትረፍረፍ ይበልልኝ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን እንግዲህ ዛሬ እነዚህ ጥንዶች ማለት ነው ድል ባለ ሰርግ የተለያዩ የመንግስት አባላት በተሰበሰቡበት ድል ባለ ሰርግ ተደግሷል ማለት ነው ያለው ማማሩ ማለት እንዲህ ነው ማለት ነው ሰምታችኋል። ዋው በጣም ደስ ይላል። የአብርሃም የሳራ ያደርግላችሁ እያላችሁ እንግዲህ መርቋቸው ማለት ነው። እንግዲህ ብዙ ባለስልጣናት የውጭም ሆነ የሀገር ውስጥ የአፍሪካ በአጠቃላይ ባሉበት ነው ይሄ ድግስ የተደገሰው እና እንግዲህ ብዙ ባለስልጣናት እንዳሉበት ነው እየሰርግ ማለት ነው። ሁለቱም እንግዲህ የአውሮፕላን አብራሪ የስራ ባልደረባዎች ናቸው። ደስ በሚል እንዲሁም የፈረስ ባለበት የፈረስ እንትን ባለበት ፈረሶች በተገኙበት በዓላዊ ኢትዮጵያዊ እየሆነ ሰርግ ነውና ብዙዎቹን እያነጋገረ ያለ ሰርግ ነው። በጣም ደስ ይላል ማለት ነው። የእውነት በጣም ደስ የሚለው እንግዲህ መሀል የተረፈና የወንድማችንም ሰርግ ማለት ነው። ይሄን በመሰለ መልኩ ብዙዎችን እያነጋገረ ይገኛል ማለት ነው እና ባለስልጣንና የትልቅ ሰው ልጅ ይባላሉ። ኢትዮጵያ እንደዛ ነው የሚባለው አሉ። እውነት ነው። ገበየሁ ልጅ ካፒቴን አማኑኤል ወርቅነህና ካፒቴን መሀል የተተረፈ ሰርግ ስነ ስርአት እጅግ አነጋጋሪ ሆኗል። ቪዲዮ ላይ እንዳያችሁት በዚህ ሰርግ ስነ ስርአት ላይ የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ በአዲስ አበባ በተከናወነ የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸውን ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አብቅቷል። ከወርቅነህ ገበየሁ ጋር እጅ ለእጅ ተያይዘው ደስታቸውን ሲገልጹ ሙሽሮዎችንም ሰላም ሲሉ ታይተዋል። የሰርግ ስነ ስርአቱ እንግዲህ የካፕቴን አማኑኤል ወርቅነህና የካፕቴን መሀል የተረፈ ጋብቻ መሆኑ ይፋ ተደርጓል። ከኢትዮጵያም በርከት ያሉ ኃላፊዎች ተገኝተዋል። ከእነዚህ ውስጥ የቀድሞቹ የኢትዮጵያ ፕሬዚደንቶች ሳህለወርቅ ዘውዴ እና ዶክተር ሙላቱ ተሾመ ተገኝተዋል። የአፍሪካ ሕብረት ፕሬዚደንት መሐመድ አሊ የሱፍ እንዲሁም በዚህ ሰርግ ላይ ሀገሩ ሁሉ እየተነጋገረ ያለው ስለ እነዚህ የሀላፊ የባለስልጣን ልጆች ሰርግ ስነስርዓት ነው። ከሰሞኑም እንግዲህ የጀነራሎቹ ልጆች ሰርግ ስነስርዓት መነጋገሪያ እንደነበረ የሚታወቀው ጉዳይ ነው። አሁን ላይ እንግዲህ ወርቅነህ ገበየሁ ለሁለተኛ ጊዜ በኢጋድ ኃላፊነት ቦታ ላይ እንደሚገኝ ይታወቃል። ዶክተር ወርቅነህ ገበየሁ የኦህዴድ ምክትል ሊቀመንበር በመሆን እስከ ተወሰነ ጊዜ ድረስ አገልግሎ እንደነበረ ይታወቃል። ውጭ ጉዳይ ሚኒስትርም እንደነበረ ይታወቃል። ከዛ በኋላ እንግዲህ የኢትዮጵያ ጠቅላይ ሚኒስትርም ይሆናሉ ተብሎ ተገምቶ ነበረ። የመጀመሪያና ሁለተኛ ድግሪያቸውን በፖለቲካል ሳይንስ በውጭ ግንኙነት በአዲስ አበባ ዩኒቨርሲቲ ማጠናቀቃቸውን ሕይወት ታሪካቸው ያሳያል። እንግዲህ እንደሰማችሁት ነው ማለት ነው። የኬንያውም ሳይቀሩ ማለት ነው ብዙዎች ተሰብስበው ባለስልጣናት ባሉበት ድል ባለሰርግ ጋብቻቸው ተከናውኗል ማለት ነው። በጣም ደስ ይላል። የአብርሃም ሳራ ያድርግላቸው መልካም ጋብቻ፣ ሁላችሁም ተመኙላቸው ማለት ነው እና ደስ የሚል ነው እንግዲህ ያው ሲያገቡ አገቡ ሲፋቱ ተፋቱ፣ ማለት ደግሞ የእኛም ስራችን ነው። እኛስ ምን እንስራ? እና የሽምግልናም እንግዲህ እንዴት እንደነበረ የሽምግልናውንም አሰማችኋለሁ። መጀመሪያ ላይ ሽምግልናው በምን እንደነበረ በአባ ገዳዎች፣ የሀገር ሽማግሌዎች የልጅቷ ቤተሰብ ቤት ሂደው ሽምግልና አድርገው እንደነበረም ተነግሯል ማለት ነው። ለማንኛውም ደስ ይላል። ያው እኛ እንግዲህ ማሙቅ ስራችን ነው ያው እንደተለመደው ማለት ነው። ዋው ያስባለ ነው። ሰሞኑን እንግዲህ አነጋጋሪ የሆነ ሰርግ ነው የሆነ እዚህ ጋር በፎቶ እንደምታዩዋቸው የተለያዩ አሉ። እንዲሁም በባህላዊ ነው ይሄ የሚሆነው ደግሞ በአዲስ አበባ ፓርክ ነው ሰርጉ እየተደገሰው ማለት ነው። እሁድ ዕለት ነው ይሄ እየተደረገው እንደተጣመሩ የወጡት መረጃዎች ያሳያሉ። እና በጣም አስገራሚና በርካቶች ደስ ያላቸው በጣም በጣም የሚገርም ባህላዊም የተለያዩ ትዕይንቶች የታዩበት ሰርግ እንደሆነ ጭምርም ነው። ፈረሰኞች የተገኙበትም ሁኔታም የተፈጠረው ነው። በዩኒቲ ፓርክ ላይ በጣም ለየት ያለ ሰርግ እንደነበረ ጭምርም ነው። ዶክተር ወርቅነህ ገበየሁ የመንግስት ባለስልጣን እንደሆኑ የወጡት መረጃዎች ያሳያሉ። በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለውለታዬ ናቸው በማለትም እሳቸውን ወደ አሜሪካ ባቀኑበት ሰዓት ላይ ማሞካሸታቸው የምታወስ ነው። ታዲያ የዶክተር ወርቅነህ ገበየው ልጅ አማኑኤል ነው፣ እንግዲህ አብራሪ ነው፣ የኢትዮጵያ አየር መንገድ ላይ የአውሮፕላን አብራሪ እንደሆነ ጨምረም ደግሞም፣ ካፕቴን ማይለት ተረፈም እንደዛው አብራሪ እንደሆነች ጨምረም ነው የወጡት መረጃዎች የሚያሳዩት። እነዚህ ሁለቱ የአንድ ሙያ ባልደረባ የሆኑት መጣመራቸው በርካቶችን እያስገረመና እያነጋገረ ካለው ክስተትም ነው። ሰርግ ስነስርዓታቸው በጣም አስገራሚና አስደናቂ እንደሆነ ጨምርም የወጡት መረጃዎችን በማስመልከት አጠቃላይ ዛሬ ሰርጋቸው እንደተፈጸመ በብዙ ሚሊዮን በጀት ተመድቦ እንደተፈጸመ ጨምርም የደረሱን መረጃዎች ያሳያሉ። እጅግ አስገራ እና መልካም ጋብቻ በሏቸው። እንግዲህ በጣም ደስ በሚል ሁኔታ ነው እንደሰማችሁት፣ ሁሉንም ነገር እያስገባውላችሁ ነው። ስለ ሽምግልናው ማስገባላችኋለሁ። ሽምግልናው እንዴት እንደነበረ እነማን ሽምግልናው ላይ እንደተገኙም እዚህ ጋር አስገባላችኋለሁ ማለት ነው። እና ሰላማችሁ እየብዛልኝ ላይክ አርጉ ሼር አርጉ ሰብስክራይብ እያደርጋችሁ ቤተሰብ ሁኑ ማለት ነው። መልካምነትን ለራስ ነውና መልካም ነገር ተመኙላል። መልካም ነገር ተመኙላቸው ማለት ነው። ለነዚህ ወጣቶች እንቁ የኢትዮጵያ አየር መንገዶች ማለት ነው። ደስ ይላል። መታደል ነው እና እንያለው ማማሩ አይደል የሚባለው። ሌላ ምን ይባላል? ያለው እንደዚህ ድል ባለሰርግ ደግሶ ልጁን ይድራል ማለት ነው። እንግዲህ በብዙ ሚሊዮን የተንትን ያለበት ነው። አዎ ቢያደርጉም አንደኛ ደስ ያለኝ ነገር በኢትዮጵያ ውስጥ በመሆኑ፣ በበዓላቸው በኢትዮጵያ ላይ ማድረጋቸው ሰርጋቸው ደስ ይላል። ምክንያቱም ዘመድ አዝማቸው ወዳጅ ጎረቤት፣ ያሳደገ ህዝብ ባለበት አገር ውስጥ ሰርግ ሲደገስ ደስ ይላል። አንዳንዴ ኮ ብር ያላችሁ ሰዎች ውጭ ላይ ነው ሰርጋቸውን ማድረግ የሚፈልጉት አደለ እነዚህ ደግሞ እንግዲህ ብዙ ነገር ማድረግ የሚችሉ ናቸው። ብዙ ሀገር ማድረግ የሚችሉ በጣም ብዙ ብር ያላቸው ናቸው። እንኳን በነዚህ አክል ይቅርና አነሳ ያለ ብር ያላቸው ራሱ ዱባይ ሂደን ሰርጋችን ካላደረገን፣ እንደዚህ ሌላ ቦታ ካላደረገን ወላጆች አሳድገው ወልደው አሳድገው ድረው ማይኩሉበት ዘመን በደረስንበት ሰዓት እነዚህ ሰዎች ደግሞ እነዚህ ልጆች በሀገራቸው ላይ በበዓላቸው ይሄን ሰርግ በማድረጋቸው በጣም ደስ ብሎኛል። የተለያዩ ባህላዊ ሙዚቃዎች አሉ። ኦሮምኛ፣ ትግረኛ፣ አማርኛ የተለያዩ ሙዚቃዎች አሉ። ያው ማስገባት አይቻልም። ለዛ ነው ላችኋለሁ እና ደስ በሚል ነገር እንግዲህ አግብተዋል ተጋብተዋል ማለት ነው። ደስ ይላል። እንደ ባህላችን ሽማግሌ ልከው በወግ በማረግ መዳር በጎረቤት ባሳደገ ህዝብ በጣም ደስ ይላል። እና በነገራችን ላይ አድናቂያቸው ነኝ ለምንድን ያደነቅ ሻቸው ካላችሁ በሀገራቸው ላይ ሰርጋችሁን በማድረጋችሁ ስንት ወጠጤዎች አሉ አይደለ እንዴ ዱባይ ሄደን ካላደረግን ሰርጋችን ትንሽ ትንሽ ያውም ኪሳቸው በደንብ ያልሞላ በእውቀትም ሆነ በገንዘብም ሆነ ከነዚህ እኩል ያልሆኑ ሰዎች ራሱ ከሀገራችን ወጥተ ነው ሰርጋችን የምናደርገው ዱባይ ላይ ነው ቱርክ ላይ ነው ምን ላይ ነው እያሉ የሰርግ ቦታ ራሱ መርጠው ወልዶ ያሳደጋቸውን ህብረተሰብ ትተው በፈረንጅን ብልጭልጭ ነገር እየሄዱ መጋባት ይወዳሉ ማለት ነው። ይሄ ትክክል አይደለም ብዬ ነው የማስበው። ስኢትም ሀገር ካላችሁ ሰርጋችሁን ኢትዮጵያ ላይ ብታደርጉት ደስ ይላል። ገንዘብ ካላችሁ ምክንያቱም ጎረቤት አለ እያሳደጋችኋለ። እውነቴን ነው ምላችሁ፣ ብዙ ነገር ያደረጋችሁ ሰው ደስ ይለዋል። ስለ እናንተ ማለት ነው። ወላጆች ብቻ አይደሉም። እና እንደዛ ቢሆን ላለው ምንም ገንዘብ ቢኖራችሁ ውጭ እየወሰዳ ውጭ ሀገር እየሄዳችሁ ሰርጋችሁን ባታደርጉ፣ በቃ ሀገራችሁ ላይ ብታደርጉ። እነዚህ ሰዎች ማለት በጣም ብራሞች ናቸው። እንግዲህ ሁለቱም የአውሮፕላን አብራሪዎች ናቸው፣ እኩል ደሞዝ ያላቸው፣ እኩል ስራ ያላቸው ናቸው። ግን ሁለቱም ሰርጋቸውን በወዳጅ በዘመዶቻቸው፣ በቤተሰቦቻቸው መካከል ላይ ተወልደው ባደጉበት በኢትዮጵያ ምድር ላይ ነው ያደረጉት። ግን እነዚህ ዱባይ ሂደን ቱርክ ሂደን የተለያየ ቦታ አሜሪካም ሂደን እንጋባ ማለት ይችላሉ ምክንያቱም ሁሉ ነገር አለ ማለት ነው በእጃቸው ስለሆነ፣ ግን ደስ የሚለው ኢትዮጵያ ላይ በማድረጋቸው በጣም አከብራቸው አለው። በጣም አደንቃቸው አለው። ውለዱ፣ ክበዱ፣ መልካም የትዳር ዘመን ይሁንላችሁ እያላችሁ መርቋቸው፣ ጥሩ ነገር ተመኙላቸው። የሀገራችን ኩራት ናቸው፣ የሀገራችን እንቁዎች ናቸው፣ ጀግኖች ናቸው። ሀገርን የሚያገለግል